አደይ መንገድ ጠማት! አደይና ቤዛ ተደባደቡ። አደይን እንግዲህ የመጡት ሴቶች ሁሉ መከራ እያደረሱባት ይገኛሉ። ሊሊ ደግነቱ የድራማው ድምቀት ከአደይ ጎን ናት፣ እያነሳች በጥፌ ትደረግማቸዋለች። ሎል የሚባለው አዲሱ ልጅ ደግሞ በጣም የሚያስጠላ ነው። ሁሉንም ሴቶች ፍቅር ቀጥረው ስለሆነ በተለይ አደይን ከዛ ከቤት አስወጥቶ እንደፈለገ እንዳደርግላት ትፈልጋለች። ግን ይበልጥ እሱ ትኩረቱን ያደረገው ሊዲያ ላይ ነው። ሊዳ የዋህ ስለሆነች ሁሉንም ሰው ስለምትቀርብ ሊዲያን ሰብኮ ሰብኮ አገታት። ደባሁን እህቱ በመታገቷ የሚሆነው ግራ ገብቶታል። አይገርምም። ቤዛ የምትባለው ደግሞ ስርዓት የሌላት ኢላን ብቻ የምትፈልግ ናት። ሊሊ ኢላን ለምን ማጥመድ እንደፈለገች ስለምታውቅ ቤዛን አትቅረብ ትለውም፣ እየወነጀርሻ ነው እሷ ምርጥ ጓደኛ ናት ያለ መከራከር ጀመረ። ባርኮት እንግዲህ ይህን ጉዱን አያቅም እና አሁን ፍቅር እዛ ቤት ያመጣችው ልጅ ሁሉንም ሴቶች እንዲጨርስላት ፈልጋ ነበረ። ሊሊም በጥፊ ይደረገመችው። አሁን ደብ በሊዲያ መጥፋት ግራ በመጋባት እየጠየቃት ይገኛል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ የአደይ ፈተና እንደበዛ ነው። እዚህ ጋር ደብ ካል አፈቅራለሁ ብለሽ ፍቅርሽን ካልገለጽሽልኝ እያለ ያስጨንቃታል። እዚህ ጋር ደግሞ ፍቅር ተደብራ ቅያ ላይ ታስቃያታለች። ፍቅር እንግዲህ ተንኮሏ እንደቀጠለ ነው እናም ደቨን እና አደይን ለመለያየት ብትሞክርም ግን አልተሳካላትም። እቤት ውስጥ የቀጠረችው ልጅ አደይን እየተከታተለ መድረሻ ያሳጣታል። እናም አደይን ሴተኛ አዳሪነት መስራት አለብሽ በማለት ያው ግልጽ አርጎ ባይናገርም ከፍቅር ጋር የተመካከሩትን ምክር ተግባራዊ ለማድረግ ሞከረ። ከዛም አደይ ሁሉም ነገር ገብቷታል። ሊዲያ ግን ስላልገባት ክችን አደይ ባለችበት ዘው ብሎ ገባ። ከዛም ምን እያረክሽ ነው ሲላትም ሊዳ ደረሰች። አንተ ደግሞ እዚህ ምን ትሰራለህ አለችው። ወይስ አደይን ወጥ እያሰራላት ነው ስትለውም አልደረሰም እንደ ብዬ እየጠየኳት ነው አለ። ከዛም አደይን ሊዱ አንቺ እዚህ ትርመጠመጫለሽ፣ እኔ ሴት ቢሆን እንደናንተ ራሴን እቀይር ነበር አደይ እዚህ ቦታ ሁነሽ መቸም ራስሽን አትቀይሪ። ሴትነትሽን፣ ወጣትነትሽን፣ ቆንጅናሽን ተጠቀሚበት አላት። እሷም ምን እያልክ ነው? የምን ሴትነት ቆንጅና ለራስ ነው፣ ሴትነትም ለራስ ነው። ስለዚህ ጠንክሬ ልጥሬ ግሬ በላቤ መቀየር እችላለሁ አለችው። በዚህ ስራሽ መቼም አትቀየሪም። የወሩን ለሳምንት የሳምንቱን ደግሞ ለአንድ ቀን የምታደርግበትን ቀን ቢዝነስ ብትሰር ይሻላል አላት። አደይ አመለካከቱ ገብቷታል። ሊዲያ ግን ይችን ታዋት ወጥ የምትቀቅለው አይለቃትም ስለምትወድ። ስለዚህ ምንድን ነው ለእኔ ንገረኝ፣ እኔ መለወጥ ፈልጋለሁ አለችው። ለዚህ እኮ ነው የምትመች፣ ሊዱ ያራዳለች። ስራው አሁን አይነገርሽም። ስለዚህ በአንድ ጊዜ ያለ ቢዝነስ ትሆኛለሽ አላት ነይ እውጪ እናውራ ብሎ ይዟል ሊሄር ሲል አደይ እዋከን ይችልሽ እንትን አትበላት አታታላት ሊዱ ዝም በይው አለች ሊዲያም አያገባሽም አንቺ ምን አገባሽ ጥልቅ አትበይ አለቻት ከዛም ጥሩ ስራ እንደሆነ ስራው ማታ እንደሚሰራም ነገራት ሊሊ ደግሞ ከኢላጋ ወደ አደይ ጋ አደይን ማየት አለብኝ ስትለው፣ እንደውም ደግሞ በቤዛ ለምን ትጠረጥር ያኛለሽ አላት። አንተ ባልትፈልግም ያንን ቀን ቤዛ አንተን አስክራ ጠጥታ ለማስተኛት ነበር አላማዋ አለችው። ከዛሱም ይሄን አታረግም ብሎ ተከራከረ። የራስ ጉዳይ ከሷ ይልቅ ተኔ ይልቅ እሷ ነው የምታምነው አለችው። እኔ ባሩኩቴ በጣም የምወደው ጓደኛዬ ነው፣ ላንቺም እንደዛው በባርኮት የብጠረ ጥርሽ ደስ ይልሻል አላት። አይለኝም። የባርኮት ምርጥ ወንድሜ ነው፣ ግን ቤዛ ደግሞ ላንተ ያላት ንጹሕ ጓደኝነት ሳይሆን ሌላ ነው ያላት አለችው። እኔ አላምንም፣ ሊሊ ይህን ነገር አታድርጊ። አሁን ደግሞ ደስተኛ ሆነን የራሳችንን ህይወት መኖር ነው ያለብን፣ ምክንያቱም እናቴ አባቴን አሳምነው ባንድ የምንሆንበት ቀን ቅርብ ይመስለኛል አላት። የራስ ጉዳይ ብላ አደይ ጋ ስትሄድ ኪንጎና ዳይመንድ አገኟት። ከዛም ምንድነው የሚያሯርጣችሁ አለች። የሚሮጡት ፍቅር ያመጣችሁ ልጅ ስላዩ ነው ስልኩን ስለቀሙት። ከዛም አይ ምንም ስራ የላችሁም እንዴ አለቻቸው። አለን ምን ነው ስራ የለን ፈልጊልን አላት ዳይመንድ። ከዛም ስሚማ አደይ ጋ የምትቀራረቡ ከሆነ አደይ እንዴት ናት አላት ኪንጎ። ደህና ናት አለችው አንተ እንዳገትካትና ብዙ እንዳደረግካት ነግራኛለች። በጣም ተናዳብሃለች። ግን ቢሆንም ደግሞ ያው ለፍቅር ሲባል ነው። እሷ ስለማታፈቅረህ አለችው። ፍቅርስ እንዴ? ትናንት አላዳይመንድ ደህና ናት። ሁለቱም ደህና ናቸው። የፍቅር ክፋት ጠለፋችሁ እንዴ? አለችው ከዛም ኪንጎ የሆዱን ለሊሊ ማውራት ሲጀምር፣ አረ እያራህ ያለው እኮ ለሴት ልጅ ነው እረጋበል አለ ዳይመንድ። ተው የተሰማውን ስሜት ይንገረኝ አለች ሊሊ። እቤት ስትመጣ አደይን ቤዛ የምትባለዋ እለዋ ላይ እየጨፈረችባት ነበረ። ከዛም አደይ ተዛሬ ጀምረሽ እንዳትናገሪ በማለትም ጮኸችባት ሊሊ መታ ምና አባሽ እያረግሻን ነው? ካደይ አጠገብ ራቂ ብላ ቤዛን መታችና አስወጣቻት። ከዛም እየሮጠች ኢላ ጋር ሄደች። ቤዛ እንዴ፣ ምን እያረግሽ ነው? ለምን መጣሽ? አላት። በቃ እዛ ተሊሊ ጭቅጭቅ ያንተ ይሻለኛል ብዬ ነው የመጣሁት አለችው። እሺ በቃ ደግሞ፣ ኢላዬ፣ ምንም ያደረኩት ነገር የለም እባክህን፣ እኔ በእርግጥ ጠጥተናል፣ ግን መኝታ ክላስህ ወሰድኩ እንጂ ሌላ ምንም ያደረግኩት ነገር የለም። ሊሊ ደግሞ ሌላ ነገር ነው ያለች አለችው። ከዛ አይ በሊሊ እንደዛ በማሰቧ ተናድጀባታለሁ። አንቺ ኮ ምርጥ ጓደኛ አይነር ሀላት እሷ ግን ኢላ ማጥመድ ነው ስራዋ። እንግዲህ ባርኮት በሌለበት እየተፋጁ ይገኛሉ። አለቃዋኔ ኔ ትላለች። ቤዛም አሁን አደይን በተመለከተ በጣም ደብ እየተናደደ ይገኛል። ወዳለው ብትኝ ወየ ብትኝ ይላታል። እሷም ያለመደብኝን ትለዋለች። እናም አሁን እንግዲህ አማራጭ አጥታለች አደይ እንዳት ጎዳው ትፈራለች። እናም አደይ በተኛችበት ፍቅር ያመጣችሁ ልይ ሂዶ ገባና ሳማት። ከዛም ደብ ሲመጣ ሲያየው ሩጦ ከክላሷ ወጣ። እናም ደብም ገብቶ የአደይን በርድ ለብስ አልብሷት ስሟት ወጣ። ይ ወንድ ልጅ አይደለም፣ ፋራ ነው። እንዴት ሴት ልጅ ክላስ ገብቶ ዝም ብሎ ይወጣል? አህልና መልሶ ገብቶ ተመልሶ ወጣ። በእርግጥ ሊዲያን ተመችተዋለች፣ እንደ ሙዶ ስለምትሄድለት። ፍቅር ደግሞ ሊዲያን ሳይሆን ማገት ያለብህ አደይን ነው፣ እኔ ያልኩህ ሊዲያ የትም አትደርስብህም አለችው ከዛም ሁሉም ሳገጤናቸው ናቸው የሚገባቸው አይደለም። እሽ ቤዛን ስትለው ቤዛ ኃይለኛ ሰው ናት አለ። አሁን እዛ የመጣው ቤዛንም አደይንም ከዛ ከቤት ለማስወጣት ነበር። ሊሊ ደግሞ ክላስ እያጸዳች ስለነበረ ዘው ብሎ ገብቶ ሊቀርባት ሲል በጥፍ ደረገመችው። ሊሊ በጣም ጀግና ናት። ሁሉንም በጥፍ እየደረገመ የጨረሰቻቸው ከዛም ይህች ልጅ ሌን ስመታ ነው እንደሚያስደስታት፣ አለ ፍቅር። እንግዲህ አደይን በጣም አጥብቃ ይዛለች፣ ግን ደግሞ አሁን ይነቃበታል። ድብ እህቱ ቤት ውስጥ መኖሯን አለመኖሯን ሲያቅ አደይ ጋ ሂዶ ጠየቃት። አደይ ሊዳና አላየሻትም ሲላትም የለችም እንዴ አለችው። አዎ የለችም በቃ ለምለምም ኢላጋ ሂዳ ነው የምትሆነው ካላደርኩ ብላ ስላስቸግረችው አድራ ሊሆን ይችላል። ጧት እኔ በጧት ሂጅ ወደዚህ እልካታለሁ እንዳታስብ ደብ አለችው። እሽ ብሎ እቤቱ ተኝቶ አደረ። ሊዲያን ግን ያገታት ፍቅር ያመጣችው አረመኔ የሆነው ልጅ ነው። እናም ቤዛ ግን ይቺ ፍቅር ያመጣችህ እዚህ ልትኖር አይገባም ሲባል ስትለውም አሁን ሊዲያን ሲቀርብ ስላየው ደብ ከህት ያጠገብ ብትርቅ ነው የሚሻለው፣ አንድ ነገር አድርጋትና የመጨረሻ ገላሃለሁ ብሎ አስፈራርቶት ነበረ። ግን እሱ አደረገው። ሊዲያ በደበራት ሰዓት ደብ ሊዱን እያጽናና እያለ ሄዶ ገብቶ በጣም ነው የደበረሽ፣ ደብሮኛል ስትል ነበር አለ። እርሻ አውሮ ብሎ ደብም አስፈራርቶት ሄደ። ከዛም እንዳሰበውና እንዳለመው እንግዲህ ሊዲያን ወስዶ አግቷታል። እቤት ውስጥ እንግዲህ እኔ ነኝ አዛዥዋ። ፍቅር ምናገባት ተብሎ ሲጠየቅም እሺ፣ ግን ቤት የተቃጥሎብኝ ነው በልብላ ፍቅር አሳምነዋለች። እናም ገብዝ ቤት መቆየት የለብህም ላይህም አልፈልግም ሲለውም፣ ደብለ ትንሽ ጊዜ ቤት የተቃጥሎብኝ ነው ቤት አግኝቼ እስከምወጣ ድረስ እዚህ ጋር መቆየቴ አይቀርም ብሎ ደብን አሳምኑ። ይህ ሁሉ አደይን ከዛ ከቤት አስወጥቶ እንደፈለገ እንድትጫወትባት ስለፈለገች ነበር። ፍቅር ግን ልጁ ችኩልና እንዲሁም የተመቸችው ሊዲያ ስለሆነች ሊዲያን አግቶ አሰቃያት። ቻናሉን ሰብስክራይብ እያረጋችሁ ቪዲዮ እስከመጨረሻው ተከታተሉ።